እጅግ በርከት ያሉ ጉዳዮችን ወደ እናንተ እናደርሳለን። ዛሬ በአውሮፓ ቻምፒየንስ ሊግ ተጠባቂው ጨዋታ ምሽት አራት ሰዓት ላይ የሚደረግ ይሆናል። ይህ ጨዋታ በአርሰናልና በፓሪስ ሰን ዠርመ መካከል የሚደረግ መርሃ ግብር ነው። ከዚህ ጨዋታ ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። እነሱን በስፋት እንመለከታለን። ሌሎች ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር በተያያዘም የምናነሳቸው ነጥቦችም ብዙ ናቸው። እነሱን የምንመለከታለን ብቻ። እናንተ እስከ ፕሮግራማችን ፍጻሜ ድረስ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ፈዋድ ባህሩ እንደተለመደው ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁ ይቆዩ። ዛሬ የሚደረጉ ጨዋታዎች አሉ። ከእነዚህ መካከል የአውሮፓ ቻምፒየንስ ሊግ ተጠባቂው ጨዋታ ዛሬ ምሽት ነው የሚደረገው አርሰናልና ፓሪስ ሰን ጀርሜን ዛሬ ጨዋታቸውን ያደርጋሉ። ከጨዋታው ጋር አያይዘን በእርግጥ በርከት ያሉ ጉዳዮችን የምናነሳ ነው የሚሆነው። ሁለቱ ቡድኖች ለዛሬው ጨዋታ በምን መልኩ እየተዘጋጁ ይገኛሉ፣ እንዲሁ ደግሞ የተለያዩ ሰዎችንም ሀሳብ አስተያየትን ወደ እናንተ እናደርሳለን። ፓሪሰን ጀርሜን እና አርሰናል ዛሬ በፓርክ ደስፕሪንስ ፍራንስ ላይ ጨዋታቸውን ያደርጋሉ። የመልስ ጨዋታ ነው። በመጀመሪያው ዙር በኤሚሬትስ ስቴዲየም የተደረገው ጨዋታ ፓሪሰን ጀርሜን በኦዝማን ዴምቤሌ ብቸኛ ጎል ጨዋታውን አንድ ለዜሮ አሸንፎ መውጣቱ የሚታወስ ነው። በሁለተኛው ዙር ምን ይጠበቃል በዛሬው ጨዋታ ላይ የሚሉትን ጉዳዮች በስፋት እናነሳለን። ሌላኛው ዛሬ የሚደረገው መርሃ ግብር በሳዑዲ ፕሮሊግ የሚደረግ ጨዋታ ነው። ይህ ጨዋታ አልናስርን ከአልኤቲሃድ ጋር ያገናኛል። ሁለቱ ተጠባቂ እንግዲህ ጨዋታቸውን ያደርጋሉ። ሁለቱም ትልልቅ ቡድኖች ናቸው። የነ ካሪም ቤንዜማ ቡድን በሳዑዲ ፕሮሊግ መሪነቱን አጠናክሮ እየቀጠለ ይገኛል። አልናስርም እንዲሁ ሶስተኛ ደረጃ ላይ ነው የተቀመጠው እንግዲህ ትልቅ ትንቅንቅ ያደርጋሉ ተብሎ ይጠበቃል። አልናስርና አልኢቲያድ ጨዋታ ምሽት ሶስት ሰዓት ሲል የሚደረግ መርሃ ግብር ነው። ትናንትና በአውሮፓ ቻምፒየንስ ሊግ ባርሴሎና በኢንተር ሚላን ተሸንፎ ከውድድሩ ውጭ መሆኑ ይታወሳል። ከጨዋታ በኋላ በርካታ ጉዳዮች ሲነሱ ነበር። በተለይ ደግሞ ከዳኛ ውሳኔዎች ጋር በተያዘ የተለያዩ ሀሳቦች ሲነሱ እንደነበረ እናስታውሳለን። የተለያዩ ግለሰቦች የራሳቸውን ምልከታዎች ሰጥተዋል። በተለያዩ ኢንሲደንቶችን እያነሱ ይህ እንግዲህ ፔናልቲ አሰጥ ነበር ይሄኛው ደግሞ ፔናልቲ አሰጥም የሚሉ ነገሮችን እያነሱ የተለያዩ ሀሳቦቻቸውን ሲሰጡ ሰምተናል። በርከት ያሉ ሰዎች እነዚህ አይነት ጉዳዮችን ሲያነሱ ነበር። ከነዛ መካከል ፔድሪ አንደኛው ነው፣ የባርሴሎናው የመሀል ሜዳ ተጫዋቹ ነው። ፔድሪ በሰጡ አስሌት ምክንያት ግን ከአውሮፓ እግር ኳስ ማህበር ቅጣት ሊጣልበት እንደሚችል ነው መረጃዎች እየወጡ የሚገኙት። እንግዲህ ፔድሪ ከትናንትናው የአውሮፓ ቻምፒየንስ ሊግ ጨዋታ ሽንፈት በኋላ እንግዲህ በዳኝነቱ ላይ ቅሬታ እንደነበረው ነው ገልጾ የነበረው። በቅሬታውም እንግዲህ የጨዋታው ዳኛ ማርሲልያክ እኛን ሲበድለን የመጀመሪያው አይደለም፣ ዩኤፋ እርምጃ መውሰድ አለበት ሲልም ጭምር ፔድሪ ተናግሮ ነበር። አሁን ላይ እንግዲህ ፔድሪ ዳኛው ላይ በሰነዘረው ትችት ምክንያትም ከዩኤፋ ቅጣት ሊጣልበት እንደሚችል ጭምር ነው እየተገለጸ የሚገኘው የባርሴሎና አሰልጣኝ ሃንሲ ፍሊክን ጨምሮ ተጫዋቾቹ በትናንትናው ጨዋታ ዳኝነት ደስተኛ እንዳልነበሩ ሲገልጹ ማምሸታቸውን የተለያዩ ዘገባዎች እየወጡ የነበሩት በተለይ ደግሞ እንዲሁ በባርሴሎናዎች ፔናልቲ ማግኘት ነበረባቸው ብሎ የሚያነሱ ሰዎች ያሉ የተለያዩ ሀሳቦች እንዲሁ ሲወጡ እንደነበር ነው የተመለከትነው። ብቻ የትላንትናው ጨዋታ ላይ በርከት ያሉ ሰዎች የዳኝነቱ ላይ ቅሬታቸውን አቅርበዋል። ከነዛ መካከል አንደኛው ፔድሪ ነው። በዚህ ምክንያትም ቅጣት ተጥሎበት እንዳ ቅጣት ሊጣልበት እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት ዛሬ በአውሮፓ ቻምፒየንስ ሊግ ተጠባቂው የመልስ ጨዋታ ምሽት አራት ሰዓት ሲል የሚደረግ ይሆናል። ፈረንሳይ ፓርክ ደስ ፕሪንስ ላይ ፓሪ ሳን ጀርሜን እና አርሰናል ጨዋታቸውን ያደርጋሉ። ከዛሬው ጨዋታ ጋር በተያዘ እንግዲህ ፓሪስ ሳን ጀርሜኖች ሙሉ የቡድን ስብስባቸውን ያገኛሉ ተብሎ ነው የሚጠበቀው። ጆአሎ ሎጂ ዶና ሮማ፣ አችራፍ ፋኪሚ፣ ማርኪኒዮስ፣ ክቪቻ ክቫራስኬሊያ፣ ፋቢያን ሩይስ፣ ጎንካሎ ራሞስ፣ ኦስማን ደምቤሌ ደሰሬ ድዊ ቪታኒሃ ሊካንግ ኢን ሉካስ ሄርናንደስ ማዩሉ ኑኖ ሜንደስ ብራድሊ ባርኮላ ዋረን ዛየር ኤሚሪ እንዲሁ ደግሞ ቤርናልዶ ሶፎንዞ ታፔ ሚባይ ፓቾ አርናውቴናስ እንዲሁ ደግሞ ዣኦ ኔቬስ በዛሬው ጨዋታ ላይ የልዊስ ኤንሪኬው ስብስብ እንግዲህ አርሰናልን ለመቅጠም የተሰባሰቡት ወይም ደግሞ ይፋ የተደረገው የቡድን ስብስባቸው እንደሆነ እየተገለጸ ይገኛል እንግዲህ ፓሪስ ሳን ጀርሜኖች እነዚህን ተጫዋቾች ይዞ ነው የዛሬውን ጨዋታ የሚያደርገው። በተለይ ደግሞ ምንም አይነት ተጫዋች በጉዳት ምክንያት ዛሬ እንደማያጡ ነው የአሰልጣኝ ሉዊስ ኤንሪኬ ቡድን እየተገለጸ የሚገኘው። በአንጻሩ ሚኬል አርቴታ የተለያዩ ሀሳቦችን ሰጥተዋል። ታሪክ ለመስራትን የመጣ ነው ሲሉን የተናገሩት የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ ሚኬል አርቴታ ከቻምፒየንስ ሊግ ጨዋታ በፊት በነበራቸው ስቴት ላይ ሲናገሩ ፓሪስ ሳን ጀርሜንን ማሸነፍ የምንችለው ከነሱ የተሻለን ሆነን በመገኘት ነው። ምን ማድረግ እንደምንችል እናውቃለን፣ ሲልም ሚኬል አርቴታ እንዲሁ ሀሳቡን ሰጥቷል። ሊቨርፑል ዋንጫውን ያሸንፈው እኛ ባለፉት ሁለት ዓመታት ካሳካነው ነጥብ ያነሰ ነጥብ አግኝቶ ነው። እኛ እንዳለፉት ሁለት የውድድር ዘመናት ተመሳሳይ ነጥብ ሰብስበን ቢሆን ኖሮ ዋንጫውን እናሸንፍ ነበር ሲልም ጭምር ነው እንዲሁ ሚኬል አርቴታ ከፕሪምየር ሊጉ የዋንጫ ፉክክር ጋርን በተያያዘ ሀሳቡን የሰጠው። ሊቨርፑል ሻምፒዮን መሆኑ ይታወሳል። ነገር ግን ሻምፒዮን የሆነበት ነጥብ እኛ ባለፉት ሁለት ዓመታት ሁለተኛ ደረጃን ይዘን ስናጠናቀቅ ካገኘነው ነጥብ ያነሰ ነው የሚል አይነት ሀሳብን ሰጥቷል። እኛ እንደ አምናው ነጥቦችን ሰብስበን ቢሆን ኖሮ ዘንድሮ ሻምፒየንን ሆን ነበር ሲልም ጭምር ነው ሚኬል አርቴታ እንዲሁ ሀሳቡን እየሰጠው። ጁሪያን ቲምበር በዛሬው ጨዋታ ላይ መሰለፍ መቻሉን ገምግመን እንወስናለን ያለው ሪካርዶ ካላፊዮሪ ለመጫወት ዝግጁ ነው። የሚያስፈልገን ከሆነ ለማሰለፍም እሱ ብቁ ነው ተብሎ ነው እየተነገረ የሚገኘው። በቻምፒየንስ ሊግ ፍጻሜ ለመጫወት በዓለም ላይ ውብ ከተማና ትልቅ ተጋጣሚ ጋር እንግዲህ አንድ ድል ነው የሚቀረን ሲልም እንዲሁ ይናገራል። እዚህ ያለነው ታሪክ ለመስራት ነው። ከመጀመሪያው ዙር ብዙ ነገሮችን ተምረናል። በፍጻሜው መጫወት እንደሚገባንም ማረጋገጥ አለብን ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ሀሳቡን የሰጠው። አርሰናል ዛሬ ከፓሪስ ሳን ጀርሜን ጋር ወደ ፈረንሳይ ቀንቶ እንግዲህ ከፒኤስጂ ጋር የቻምፒየንስ ሊግ የሩ ግማሽ ፍጻሜ የመልስ ጨዋታን ያደርጋል። ሁለቱ ክለቦች ከዚህ በፊት በነጥብ ጨዋታዎች በስድስት አጋጣሚዎች ናቸው የተገናኙት። በውጤቱ አርሰናል የበላይነት አለው። በግንኙነታቸው አርሰናል ሁለቱን ጨዋታዎች ሲያሸንፍ፣ በሶስቱ ደግሞ አቻ ተለያይተው፣ በአንዱ ፓሪስ ሰን ጀርሜን ነው ማሸነፍ የቻለው። አርሰናል እና ፓሪስ ሰን ጀርሜን ለመጨረሻ ጊዜ የተገናኙት በ1994 እንደነበር ሲገለጽ፣ አርሰናል አንዱን አሸንፎ በአንዱ ደግሞ አቻ ተለያይቷል። ፓሪስ ሰን ጀርሜን በአንድ ዓመት ውስጥ ሁለት ጊዜ ማሸነፍ የቻለው የእንግሊዝ ክለብ ማንቸስተር ሲቲን ሲሆን በ2021 የውድድር ዓመት ነበር ይህንን ማሳካት የቻለው። ዛሬ እንግዲህ አርሰናልን ማሸነፍ የሚችል ከሆነ ያንን ሪከርድ በድጋሚ መጋራት ይችላል። ፓሪስ ሳን ጀርሜን ባለፈው ሳምንት በታሪኩ ለመጀመሪያ ጊዜ አርሰናልን ማሸነፉ ነው እንዲሁ የሚታወሰው። በአርሰናል በኩል ከቦርንመዝ ጋር ያደረጉት የሊግ ጨዋታ ያለፈው ዥሪየን ቲምበር ትላንትና በነበረው ሙሉ ልምምድ ላይ የተሳተፈ ሲሆን አርቴታ ግምገማ ይደረግለታል ቢለም ለጨዋታው ግን ብቁ እንደሚሆን ነው የሚጠበቀው። ሌላኛው የመስመር ተከላካይ የሆነው ሪካርዶ ካላፊዮሪም እንዲሁም ወደ ሙሉ የቡድን ልምምድ የተመለሰ ሲሆን አርቴታ በፈለግነው ሰዓት ለማጫወት እሱ ዝግጁ ነው ሲልም ጭምር የተናገረው። ሌላ ተጨማሪ የቡድን ዜና የሌለ ሲሆን ጋብርኤል ማጋሌሽ፣ ካይ ሃቨርትስ፣ ጆርጂኒዮ፣ ጋብርኤል ሄሱስ፣ ታኪሄሮ ቶሚያሱ ከዛሬው ጨዋታ ውጭ ናቸው። በተጋጣሚው ፓሪስ ሳን ዠርሜን በኩል አዲስ የቡድን ዜና ያልተሰማ ሲሆን ፓርሰናል ኬምፔንቤ ከጨዋታው ውጭ መሆኑ የተረጋገጠ ብቸኛው ተጫዋች ነው። በመጀመሪያው ዙር ጨዋታ በጉዳት ተቀይሮ የወጣው ኦዝማን ዴምቤሌ ከጉዳቱ አገግሞ ለመጫወት ዝግጁ መሆኑን አሰልጣኝ ልዊስ ኤንሪኬ እንዲሁ አረጋግጠዋል። አርሰናል ከፓሪስ ሳን ዠርሜን እርስ በርስ ካገናኙት ባለፉት እንግዲህ ሶስት ጨዋታዎች በአቻ ውጤት የተጠናቀቀ ጨዋታ የለም። እንግዲህ አርሰናል ወደ ፓሪስ አቅንቶ ፓሪስ ሳን ጀርሜንን አሸንፎ አያውቅም። በ1994 እና በ2016 ሁለቱንም አቻ። እንዲሁ ደግሞ አርሰናል ወደ ፈረንሳይ ተጉዞ ባደረጋቸው ያለፉት ሁለት ጨዋታዎች ተሸንፏል። አርሰናል በባለፉት አራት ተከታታይ የቻምፒየንስ ሊግ የሜዳ ውጪ ጨዋታዎች ድል አድርጓል። እንግዲህ አርሰናል የዛሬውን ጨዋታ በድል የሚያጠናቅቅ ከሆነና ማጠናቀቅ ከቻለ ከአምስት ተከታታይ ከሜዳ ውጪ ጨዋታዎች በማሸነፍ በክለቡ ታሪክ አዲስ ክብረ ወሰንም ሆኖ ይመዘገበለታል። ዴክላን ዋይስ በመጀመሪያው ዙር ጨዋታ ስድስት የፓሪሰን ጀርሜንን የመከላከል መስመሮች የሰበሩ ኳሶችን ወደ እነሱ የመጨረሻዊ ማጥቃት ክፍል አቀብለዋል። ዴክላን ዋይስ በሙሉ የውድድር አመቱ በቻምፒየንስ ሊግ እንደዚህ አይነት ሰንጣቂ ኳሶችን በማቀበል የሚበለጠው የሚበልጠው ምንም አይነት የአርሰናል ተጫዋች የለም። ዘንድሮ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ታሪክ የመጀመሪያውን ዙር ጨዋታ በሜዳቸው ተሸንፈው በመልሱ ቀልብሰው ማለፍ የቻሉት ሁለት ቡድኖች ብቻ ናቸው በ1995/96 አያክስ አምስተርዳም እና በ201819 የውድድር ዓመት ቶተንሃም ናቸው። እነዚህን ማድረግ እንደቻለም እየተገለጸ የሚገኘው ሌላኛው እንግዲህ የዛሬውን ጨዋታ በዋና ዳኝነት እንዲመሩት የተመረጡት 1 ሜትር ከ83 ሴንቲሜትር የሚረዝሙት የ43 ዓመቱ ጀርመናዊው የፊፋ ዋና አርቢትር የሆኑት ፍሌክሲ ዥዋየር ናቸው። ፍሌክሲ ዥዋየር በ205 የጀርመን ቡንደስ ሊጋ ጨዋታ በሚዳኝበት ወቅት እንግዲህ የጨዋታ ውጤትን በማስጭበርበር 300 ሚሊዮን ዩሮ መቀበሉ ተደርሶበት ለስድስት ወራት ከእግር ኳስ ታግዶ እንደገና እንግዲህ ተመልሶ በጥሩ ሁኔታ እየዳኘ ያለ ዳኛ እንደሆነ ነው የሚገለጸው። ፍሌክሲ ዋየር በታሪክ አርሰናል በአውሮፓ መድረክ ያከናወነውን ሶስት ጨዋታዎች በአጠቃላይ የመራ ሲሆን ከነዚህ ጨዋታዎች አርሰናል በአንዱም ሽንፈት አልገጠመም። ሁለቱን አሸንፎ አንዱን ደግሞ በአቻ ውጤት ነው ማጠናቀቅ የቻለው። የዛሬውን ጨዋታ ፍሌክሲ ዋየር በመሀል ዳኝነት ይመሩታል። ሮበርት ኬምፐተር እና ክሪስቲያን ዲቴዝ እዛው ደግሞ ከጀርመን በመስመር ዳኝነት እንደሚያግዙትን የተገለጸው ባስቲያን ዳንካር ከጀርመን በቫር ዋና ዳኝነትም የተሰየሙት ሌላኛው ዳኛ ናቸው ተብሏል። አርሰናል በመጀመሪያው ዙር የሚፈልገውን ውጤት ባለማግኘቱ በዚህ የመልሱ ጨዋታ ብዙ እንፈተናለን የደርሶ መልስ ጨዋታን ለማሸነፍ ባጨዋታችን ጸንተን መቆየትና በተቻለ መጠን ደግሞ ከመጀመሪያው ዙር ጋር ተቀራራቢ ብቃትን ማሳየት ይጠበቅብናል። ተጫዋች እያለሁኝ ሚኬል አርቴታን በማወቅ እድለኛ ነበርኩኝ። ያኔ እርሱ በጣም ወጣት ነበር። እናም አስታውሳሉ። ጥሩ ሰውም ነበር፣ ጥሩ ተጫዋችም እንደነበር አስታውሳሉ። አሁን ደግሞ ጥሩ አሰልጣኝ ነው። ከአርሰናል ጋር መልካሙን እመኝለታለሁ፣ ከዚህ ጨዋታ በኋላ ሲልም ነው አሰልጣኝ እንግዲህ ልብስ ኤንሪኬ ለሚኬል አርቴታ ያላቸውን አድናቆትና እንዲሁ ስላላቸው ሀሳብ እንዲሁ የተናገሩት፣ የፓሪሳን ጀርሜኑ ተጫዋች አችራፍ ሐኪሚ በአንጻሩ እንዲሁ ሀሳቡን ሰጥተዋል። እኔ እንደማስበው ቡድናችን ጥሩ በራስ መተማመን አለው እናም ደግሞ ጨዋታውን በጉጉት እየጠበቀን ነው። ለፍጻሜው ለመድረስም ምን ያክል እንደምንፈልግ ማሳየት እንፈልጋለን። የስቴዲየማችን ድባብም የተለየ ይሆናል። እኛም ለደጋፊዎቻችን ሁሉን ነገር እናደርጋለን ኩራት እንዲሰማቸው እናደርጋለን። ምናልባትም ለክለቡ ካለው ጠቀሜታ አንጻር በፓሪስ ሰን ዠርሜን ካደረግኳቸው ጨዋታዎች በጣም ከአስፈላጊዎች ውስጥ ይሄ ጨዋታ ይመደባል። ለፍጻሜ አንድ እርምጃ ቀርቶናል። ባለፈው ዓመት በዚህ የግማሽ ፍጻሜ ደረጃም ተጫውተን ነበር። እናም ያ ልምድ ደግሞ ይጠቅመናል ብዬ አስባለሁ ሲልም ጭምር ነው ሐሳቡን የሰጠው አችራፍ ሐኪሚ ሚኬል አርቴታም ይናገራል። የአርሰናል አሰልጣኝ የቻምፒየንስ ሊግ ፍጻሜ ለመድረስ አንድ የተለየ ነገር ማድረግ አለብን እናም ደግሞ እኛ ፓሪስ የተገኘ ነውም ያንን የተለየ ነገር ለማድረግ ነው እዚህ የመጣ ነው፣ ታሪክ ለመስራት ነው። ዋንጫ ማሸነፍ ከፈለክ በትክክለኛው ሰዓትም በትክክለኛው ጊዜ ተገኝተም ንግግሮችን በሜዳ ላይ እናደርግ ሲልም ጭምር ነው ሚኬል አርቴታ የተናገረው። ዴክላን ራይስ በአንጻሩ ይህንን ማድረግ እንደምንችል በደንብ ነው ምናምነው፣ ሁሉም ሰው ሙሉ እምነት ሊኖረው ይገባል ብዬ አስባለሁ። እኛ እንደ ቡድን እንደምናደርገው እምነቱ አለን። እናም በምርጥ አቋማችን ላይ ከተገኘን ማድረግ የምንችለው ነገር ይህንን ነው ሲልም፣ ወይም ደግሞ ጨዋታውን እንደምናሸነፍ እርግጠኛ ነኝ ሲልም ጭምር ነው ሀሳቡን የሰጠው። በሁለቱ ቡድኖች በኩል ግምታዊ አስተላለፎች እየወጡ ይገኛሉ። ፓሪስ ሳን ዠርሜኖች ዛሬ ምናልባት በግብ ጠባቂነት እንግዲህ ጂያሎጂ ዶና ሮማን ያሳልፋሉ ተብሎ ነው የሚጠበቀው። ጂያሎጂ ዶና ሮማ በግብ ጠባቂነት ይኖራል። ማርኬኒሆስ፣ ፓቾ፣ ሜንዴሽ፣ ሐኪሚ፣ ኔቬስ፣ ቪታኒሃ፣ ፋቢያን ሩይስ፣ ደሰረ ድዊ ኡዝማን፣ ደምቤሌና ክቪቻ ክቫራስኬሊያ ዛሬ በቋሚ ያስተላለፍ ውስጥ ይካተታሉ ተብሎ የሚጠበቁ የፓሪስ ሳን ጀርሜን ተጫዋቾች ናቸው። በአርሰናል በኩል ዳቪድ ራያ በግብ ጠባቂነት ይኖራል ተብሎ ይጠበቃል። ጁሪያን ቲምበር፣ ዊሊያም ሳሊባ፣ ጃኮቭ ክቨር፣ ሉዊስ ስኬሊ፣ ቶማስ ፓርቴ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ሚኬል ሜሪኖ እና ጋብርኤል ማርቲኔሊ በዛሬው ጨዋታ ላይ በቋሚ ያስተላለፉ ውስጥ ይካተታሉ ተብሎ የሚጠበቁ የአርሰናል ተጫዋቾች ናቸው። ፓሪስ ሳን ጀርሜን ባለፉት ጨዋታዎች እንግዲህ ሁለት ሽንፈቶችን ማስተናገዱን እናስታውሳለን። ሁለት ጨዋታዎችን ተሸንፈዋል። አንድ ጨዋታ አቻ ወጥቶ ሁለት ጨዋታዎችን አሸንፈዋል። በአንጻሩ አርሰናል እንዲሁ ተመሳሳይ ነው። ሁለት ጨዋታዎችን ተሸንፈ ሁለት ጨዋታዎችን አሸንፈው አንድ ጨዋታ ደግሞ አቻ ወጥቷል። የተለያዩ ግምቶች እየወጡ ይገኛሉ። ስፖርት ስሞል ፓሪስ ሰን ዠርማን ይህንን ጨዋታ ሁለት ለአንድ ያሸንፋል ብሏል። ዘ ስታንዳርድ ደግሞ አርሰናል ይህንን ጨዋታ ሁለት ለዜሮ ያሸንፋል ሲል ግምቱን አስቀምጧል። እንግዲህ በዚህ ጨዋታ ላይ በርካቶች የሚጠብቁት ነገር ይኖራል። በተለይ የአርሰናል ደጋፊዎች ዛሬ ጨዋታውን ቀልብሰው ለማለፍም የማይፈነቅሉት ድንጋይ ይኖራል ተብሎ አይጠበቅም። ተጫዋቾቹ በተለይ ሜዳ ላይ ለሚያሳዩት ነገርም ቁርጠኛ ይሆናሉ ተብሎ ነው የሚጠበቀው። ፓሪስ ሰን ጀርሜን በመጀመሪያውም ጨዋታ እንዳደረጉት እንግዲህ የተለያዩ ነገሮችን ለማድረግም ወደ ሜዳ ይገባሉ ተብሎ ይጠበቃል። ፕረስ ለማድረግ ጨዋታቸውንም በፕረሲንግ በጣም ጠንካሮች እንደሆኑ ይታወቃል። በተለይ በፊት መስመር ላይ ያሉት እንግዲህ ተጫዋቾች በጣም ሯጮች ናቸው። በጣም እንግዲህ ፕረስ ለማድረግም የሚታትሩ አይነት ተጫዋቾች ናቸው እና እንዲሁ ፍጥነታቸውም ለየት የሚያደርጋቸው ተጫዋቾች ናቸው። ስለዚህ ደግሞ ዛሬ አርሰናል ቶማስ ፓርቲን በመሀል ሜዳው ላይ ማግኘቱ መልሶ እንግዲህ ጨዋታውን ለመቆጣጠር ያደርግለታል ተብሎ ይታሰባል። ቶማስ ፓርቲ የመሀሉን ሚዛን በሚገባ ከመጠን በቁም በላይ በመጀመሪያው ዙሩ ስድስት ቁጥር ላይ እንኳን ሆኖ እንግዲህ በብዙዎች ለፓሪሰን ጀርሜን ጭንቀት ሲፈጠር የነበረው ዴክላን ዋይስ በስምንት ቁጥር ቦታ ላይ ሲገባ ደግሞ እንደ ቶማስ ፓርቲ ያለ ነጻነት ሰጪ ሲያገኝ በደንብ የተሻለውን ዴክላን ዋይስን ልንመለከት የምንችልበት እድል ይኖራል። ስለዚህ ቶማስ ፓርቴ መመለሱ ለቡድኑ በብዙ ነገሮች ጥቅም ይሰጣል። ራሱም ስድስት ቁጥር ቦታ ላይ በጣም ጠንካራው ተጫዋች ነው። ከዛ በተጨማሪ ደግሞ ዴክላን ዋይስም ነፃ ሚናን አግኝቶ በደንብ ለመንቀሳቀስም የተሻለ ያደርገዋል ተብሎ ይጠበቃል። መሀል ላይ ያለው ፍጥጫን ማሸነፍ እንግዲህ ከቻሉ እንግዲህ አጨራርሱ ላይ ጥሩ ነገሮችን ማድረግ ከቻሉ ጥሩ ነገሮችን ይዘው ለመውጣት ሙከራዎችን ያደርጋሉ ተብሎ ይጠበቃል። ዛሬ ግን ለሁለቱም ቡድኖች እጅግ በጣም ወሳኝ ጨዋታ ነው። ኢንተር ሚላንን በፍጻሜ የሚፋለመው ማን ነው? አርሰናል ወይስ ፓሪስ ሰን ዠርሜን? ዛሬ ምሽት ምላሽ ይሰጠናል ተብሎ ነው የሚጠበቀው። አርሰናል በቻምፒየንስ ሊጉ የጥሎ ማለፍ ጨዋታ የመጀመሪያውን ጨዋታ በሜዳው ከተሸነፈ በኋላ በቻምፒየንስ ሊግ የጥሎ ማለፍ ውድድር ከሜዳ ውጪ ውጤት ቀለብሶ አያውቅም። ነገር ግን ይህን እንግዲህ ታሪክ ለመስራት ነው ዛሬ የሚጫወቱት። አርሰናል በታሪኩ በቻምፒየንስ ሊግ ጨዋታዎች ከሜዳ ውጪ አምስት ተከታታይ ጨዋታዎችን አሸንፎ አያውቅም። ነገር ግን ዛሬም ይህንን ታሪክ ለመስራት ለመጫወት ዝግጁ ናቸው። አርሰናል በታሪኩ በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ የፈረንሳይ ክለቦችን በጥሎ ማለፍ ጨዋታ የፈረንሳይ ቡድኖችን ከውድድሩ አስወጥቶ አያውቅም። አርሰናል በቻምፒየንስ ሊግ ከሜዳ ውጪ ባደረጋቸው ያለፉት 16 ከሜዳ ውጪ ጨዋታዎችም መረቡን ሳያስደፈር መውጣት የቻለው አንድ ጨዋታ ብቻ ነው። በ15ቱ ከሜዳ ውጪ ጨዋታዎች ላይ ጎል ተቆጥሮበታል። አርሰናል በሁሉም ውድድሮች ባደረጋቸው ያለፉት ስድስት የግማሽ ፍጻሜ ጨዋታዎችም በሁሉም ውድድሮች ስድስት የግማሽ ፍጻሜ ጨዋታዎች አንድም ጨዋታ ማሸነፍ አልቻለም። አርሰናል በቻምፒየንስ ሊግ በግማይ ፍጻሜ ካደረጋቸው ያለፉት አራት የቻምፒየንስ ሊግ የግማይ ፍጻሜ ጨዋታዎች አንዱም ጨዋታን ማሸነፍ አልቻለም። አርሰናል በቻምፒየንስ ሊግ የግማይ ፍጻሜ ጨዋታ ከሜዳ ውጪ ባደረገው ጨዋታ አንድ ጎል አስቆጥሮ አያውቅም። አርሰናል በሁሉም ውድድር ከሜዳ ውጪ ባደረጋቸው የግማይ ፍጻሜ ከሜዳ ውጪ ጨዋታዎችም በሁሉም ውድድሮች አንድም ጎል አላስቆጠረም። ሉዊስ ኤንሪኬ በተጫዋችነት ሕይወቱ እንዲሁም በአሰልጣኝነት ሕይወቱ በአርሰናል በሜዳውም አንድም ጨዋታ ተሸንፎ አያውቅም እነዚህን ሁሉ ሪከርዶች ለመስበር ነው ዛሬ አርሰናሎች ወደ ሜዳ ይገባሉ ተብሎ የሚጠበቀው ምሽት አራት ሰዓት ሲል ደግሞ የዚህ ጨዋታም ጅማሮ የሚሆን ይሆናል ወደ ፍጻሜው ለማለፍ ሁለቱ ቡድኖች ትልቅ ትንቅንቆችን ያደርጋሉ ተብሎ ይጠበቃል የአውሮፓ ቻምፒየንስ ሊግን ከዚህ በፊት አንዳቸውም አንድም ጊዜ ያሳግተውት አያውቅም አርሰናል 2006 ላይ የፍጻሜ ተፋላሚ እንደነበር እናስታውሳለን ከባርሴሎና ጋር ነገር ግን በፍጻሜው ጨዋታ ተሸንፈው ዋንጫውን አጥተዋል ፓሪስ ሳን ዠርሜንም እንዲሁ በቅርብ ጊዜያቶች 2019 አካባቢ ከባየር ሚኒክ ጋር ለፍጻሜ ደርሰው በኮቪድ ጊዜ እንግዲህ ጨዋታውን ተሸንፈው ዋንጫውን ማጣቱ የምናስታውሰው ነው ያን ኬንግስሌ ኮመን ነበር ብቸኛውን ጎል አስቆጥሮም ፓሪስ ሳን ዠርሜን ከዋንጫው የራቀው እንግዲህ የአውሮፓ ቻምፒየንስ ሊግን ለመጀመሪያ ጊዜ ለማሸነፍ እነዚህ ሁለት ቡድኖች ዘንድሮ እድሉን ያገኛሉ ተብሎ ይጠበቃል። ነገር ግን እዛኛው በኩል ያለው ተጋጣሚያቸውም ጠንካራው ኢንተር ሚላን ነው። ነገር ግን ከዛ በፊት ኢንተር ሚላንን ከማሰባቸው በፊት ግን የዛሬውን ጨዋታ አንዳቸው ማለፍ ይጠበቅባቸዋል። ምሽት አራት ሰዓት ሲል ደግሞ ፓርክ ደስ ፕሪንስ ላይ የሚደረገው ጨዋታ ሁሉንም ነገር ምላሽ ይሰጠናል ተብሎ ይጠበቃል። ምሽት አራት ሰዓት ላይ በፓርክ ደስ ፕሪንስ አርሰናልና ፓሪስ ሰን ጀርሜን ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ ዲኤጎ ዳሎ ካጋጠመው ጉዳት የማገገም ሂደቱን በጥሩ ሁኔታም እንደቀጠለ እየተገለጸ ይገኛል አሁን ላይ እንግዲህ የማንቸስተር ዩናይትድ ህክምና አስታፍ አባላት ተጫዋቹ ምናልባትም ለዩሮፓ ሊግ ፍጻሜ መርሃ ግብር ይደርሳል የሚል እምነት እንዳላቸው ነው እየተገለጸ የሚገኘው እንግዲህ 3 ለዜሮ በሆነ ውጤት የመጀመሪያው ዙር ጨዋታ አሸንፈዋልና በሁለተኛው ዙር ጨዋታ ሐሙስ የሚደረገው ነገ የሚደረገው ጨዋታ ያን ያህል ከባድ ይሆንባቸዋል ተብሎ አይጠበቅም። በዛ ላይ ደግሞ የአትሌቲኮ ማድሪድ ወሳኝ የሚባሉት የሁለቱ ኒኮ ዊሊያምስ እና ኢኒያኪ ዊሊያምስ እንዲሁ ኦይሃን ሳንሴትም በቡድኑ ስብስብ ውስጥ አልተካተቱም እና የተሻለ እድል ይኖራቸዋል ተብሎ ነው የሚጠበቀው። ምናልባት እንግዲህ ለፍጻሜ የሚደርሱ ከሆነ ዲዮጎ ዳሎ በዩሮፓ ሊግ የፍጻሜ ጨዋታ ላይ የመድረስ እድል ይኖረዋል ተብሎ እየተጠበቀ ነው። ያሸነፍኩትን አሸነፍ ያለው ሆኖም ግን ምንጊዜም ተጨማሪ ነገር እፈልጋለሁ ይሄ የሆነበት ምክንያት ባለኝ አሸናፊነት ስለ ንቦና ነው። ሰዎች ሁሉ ግዜም የሚመለከቱት ዘጠና ደቂቃዎችን ብቻ ነው እናም ደግሞ የሚመዝኑህም በዛ ነው። ጨዋታዎችን በየቀኑ የምታደርገው ነገር በአውንታዊም ሆነም በአሉታዊ መልኩ የሚያንጸባርቁ የማንጸባረቁ ናቸው ሲል ካርሎስ ካሴሚሮ ሀሳቡን ሰጥቷል። ሌላኛው ካሴሚሮ ያነሳው ሀሳብ የሊዮኑ ምሽት ሁሉ ግዜም የምኖረው ምሽት ነው። ምንም እንኳን ጨዋታው እጅግ ፈታኝ ቢሆንም እንደዚህ አይነት ጨዋታዎች ናቸው ትክክለኛ እግር ኳስ ተጫዋች እንደሆንክም የሚገልጹ ሲል ካርሎስ ካሴሚሮ እንዲሁ ሀሳቡን ሰጥቷል። በዚህ ውድድር ዘመን እስካሁን ለማንቸስተር ዩናይትድ የግብ አስተዋጽኦችን በርከት ያሉ ያደረጉ ተጫዋቾች ስም ዝርዝራቸው ይፋ ሆኗል። ብሩኖ ፈርናንዴስ 37 የግብ አስተዋጽኦችን በማድረግ በአንደኝነት ተቀምጧል። አሊሃንድሮ ጋርናቾ በ21 የግብ ተሳትፎዎች ሁለተኛ ነው። አማዲ ያለው 18 የግብ ተሳትፎችን በማድረግ ሶስተኛ ራስመስ ሆይላንድ በ13 የግብ ተሳትፎች አራተኛ፣ ጆሹዋ ዘርክዚና ማርከስ ራሽፎርድ 10 የግብ አስተዋጽዎች ያላቸው፣ ክሪስቲያን ኤሪክሰን 9፣ ዲጎ ዳሮ ና ኡጋርቴ 8፣ ካሴሜሮ 7፣ ማግዋይር 5፣ ሊሳንድሮ ማርቲኔዝ 4፣ ኮቢ ማይኖ ና ማዝራዊ 3፣ ማታያስ ደሊት 2፣ ዮሮ ማውንት፣ ኢቫንስ፣ አንቶኒ ና ዶርጉ ደግሞ አንዳንድ የግብ አስተዋጽዎችን ማድረግ የቻሉ ተጫዋቾች ናቸው። በእግር ኳስ ታሪክ ከታዩ ምርጥ የመሃል ሜዳ ተጫዋቾች ውስጥ አንደኛው የሆነው ጀርመናዊው የቀድሞ የባየር ሚኒክ ና የማንቸስተር ዩናይትድ ተጫዋች የነበረው ባስቲያን ሽዋንስ ታይገር ይናገራል። የማንቸስተር ዩናይትድ ደጋፊዎች በጣም ልዩና ለክለባቸው ደግሞ ታማኝ ናቸው። እነሱ አሁን ላይ በጣም መጥፎ ጊዜን እያሳለፉ ይገኛሉ። ነገር ግን የማንቸስተር ዩናይትድ ደጋፊዎች ሁሌም ከክለባቸው ጎን በመቆም ድጋፋቸውን ሳይሰስቱ ይሰጣሉ። ለአጭር ጊዜ ነው በማንቸስተር ዩናይትድ ቤት የቆየሁት፣ ነገር ግን በማንቸስተር ዩናይትድ ደጋፊዎች ዘንድ ከመወደድም አላገደኝም። በአጭር ጊዜ ውስጥም ከክለቡ ጋር ጥሩ ቁርኝትም ፈጥሬያለሁ ሲልም ጭምር ነው ባስቲያን ሽዋንስታይገር የተናገረው ማንቸስተር ዩናይትድን ለመቀላቀል ምክንያት ከሆኑት አንዱ የማንቸስተር ዩናይትድ ደጋፊዎች ናቸው። በአንድ ወቅት ማንቸስተር ዩናይትድን በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በኦልትራፎርድ ስቴዲየም ስንገጥም ልዩ የሆነ ስሜት ተሰምቶን ነበር። ጨዋታው በማንቸስተር ዩናይትድ 3 ለ 2 ተሸንፈን ነበር፣ ነገር ግን በድምር ውጤት እኛ ማሸነፍ ችለናል። በኦልትራፎርድ ስቴዲየም 3 ለ 2 ከተሸነፈን በኋላ የማንቸስተር ዩናይትድ ደጋፊዎች ለኛ ሲያጨበጭቡልን ነበር። እናም ያንን አጋጣሚ መቼም ማራሳውም ሲልም ነው ባስቲያን ሽዋንስታይገር ጨምሮ የተናገረው። ወጣቶቹ በአመቱ መጨረሻ ከዩናይትድ ጋር ይለያያሉ ተብለዋል። በማንቸስተር ዩናይትድ አንደር ትዌኒ ዋን ቡድን ውስጥም የሚገኙት ሶስት ወጣት ተጫዋቾች የ20ቱ የግራ መስመር ተከላካይ ሳም ሙራይ፣ በውሰት ውል በእንግሊዝ ታችኛው ዲቪዚየን ለሚሳተፈው ክለብ ሮች ዴይል ተሰጥተው የሚገኘው የ19 ዓመቱ የማል ተከላካይ ጃክ ኪንግደን እና በውሰት ውልም ለስኮትላንዱ ክለብ ኢንቨርትስ እየተጫወተ የሚገኘው የ19 ዓመቱ የግራ መስመር ተከላካይ ጄምስ ኖላን። እነዚህ ተጫዋቾች በአመቱ መጨረሻ ከዩናይትድ ጋር እንደሚለያዩ ይፋ ይሆናል ሲል ዘገባዎች ያሳያሉ። ከማንቸስተር ዩናይትድ ጋር የሚያቆያቸው ኮንትራት በዚህ ዓመትም ይገባደዳል። ኮንትራታቸውም እስካልታደሰ ድረስም ክለቡን የሚለቁ ይሆናል ተብሎ ነው የሚጠበቀው። ዩቬንቱስ ለማንቸስተር ዩናይትድ ጥያቄ ሊያቀርብ ነው። የጣሊያኑ ክለብ ዩቬንቱስ ዴንማርካዊውን የማንቸስተር ዩናይትድ የፊት መስመር አጥቂ ራስመስ ሆይላንደን በክረምቱ የዝውውር መስኮት ወደ ቡድናቸው ማምጣትም ይፈልጋሉ። ዩቨንቱሶች ለራስመስ ሆይላንድ የዝውውርም ለማንቸስተር ዩናይትድ ማቅረብ የሚፈልጉትን የዝውውር ገንዘብም በመጀመሪያው አመት በውሰት ውልም መውሰድና በቀጣዩ የውድድር ዘመን ደግሞ ተጫዋቹን ሰላሳ ሚሊዮን ዩሮ ከፍለው በግዴታም ተጫዋቹን ማስፈረም ይፈልጋሉ። እናም ይህንን ስምምነት ለማንቸስተር ዩናይትድ ሊያቀርቡ በዝግጅት ላይ ናቸው ሲል የጣሊያኑ ጋዜጣ ቱቶ መርካቶ እንዳስነብበ ነው መረጃዎች እያሳዩ አሁን ላይ የሚገኙት። ቼልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። የሊቨርፑል አለቃ አርነስ ሎት ይናገራሉ። በእኛ አራት ወይም አምስት ተጫዋቾች መካከል መሀል ገብቶ ችግር ሊፈጥርብን የነበረው ኖኖ ማንድዌኬ ነው ብዬ አስባለሁ። እናም በዚህ የውድድር ዘመን እና ደግሞ ከዚህ በፊትም አይቼው አላውቅም። ሁለት ለዜሮ በሆነ ውጤት እየተመራን እንኳን የሶስት ለአንድ እድል ከመኖሩ ይልቅ ሁለት ለሁለት የመሆን እድሎም ሰፊ እንደሆነ ተሰምቶኛል። ምንም እንኳን ተቃራኒ ተጋጣሚ ባላቸው የጥራት ተጫዋቾች የማያቋረጥ ስጋት ቢሆንም አንድን መምረጥ ካለብኝ ግን ኮል ፓልመር እንደገና ልዩ ነበር ሲልም የተናገረው። ሊዮን የፊፋ ክለቦች የዓለም ዋንጫ ለመጫወት ያቀረበው ይግባኝ ውድቅ ተደርጎበታል። በፊፋ የዓለም ክለቦች ዋንጫ በሎስ አንጀለስና በክለብ አሜሪካ መካከል በፈረንጆቹ ግንቦት 31 በአሜሪካ የጥሎ ማለፍ ጨዋታ ይደረግና አሸናፊው ክለብ ምድብ ዲን ማለትም ቼልሲ፣ ፍላሚንጎና ኤስፔራንስ ደ ቱኒስ ያሉበትን የሚቀላቀል ይሆናል። ዘገባው የቤን ጃኮብስ ነው። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ የኒኮ ኦሬሊን ኮንትራክት እስከ 2030 ድረስ ለማራዘምም ከጫፍ ደርሰባል ሲል ኒኮላ ሺር ዘግቧል። በተለይ ደግሞ ማንቸስተር ሲቲዎች በዚህ ተጫዋች በጣም ደስተኞች እንደሆኑ እየተገለጸ ይገኛል። ምክንያቱም ተጫዋቹ እንግዲህ ባለፉት ጥቂት ሳምንታት ጥሩ ነገሮችን እያሳለፈ ይገኛል። የዚህ ወር የማንቸስተር ሲቲውም የወሩ ምርጥ ኮከብ ተጫዋች ተብሎም የተመረጠው ኒኮ ኦሬሊ ነው። ስለዚህም ማንቸስተር ሲቲዎች ይህንን ተጫዋች እንግዲህ ኮንትራቱን ማራዘም ይፈልጋሉ ተብሎ ነው የሚጠበቀው። ኢንተር ማያሚ ኬቨን ደብሮይናን ለማስፈረም ከሚደረገው ፉክክር ራሱን አግልሏል። ቺካጎ ፋየር ከኬቨን ደብሮይና ጋር ንግግሮችን የጀመረ ሲሆን በአሁኑ ጊዜ ምናልባትም መዳረሻው ሊሆን ይችላል ተብሎ እንደሚጠበቅ ነው ቢቢሲ ስፖርት መረጃውን ያጋራው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ስፔናዊው አለቃ ሻቪ ያሎን ዞ በዓለም ክለቦች ዋንጫ ውድድር ላይ አዲሱ የሪያል ማድሪድ አሰልጣኝ በመሆን ቡድኑን ይመራል ተብሎ አሁን ላይ እየተጠበቀ ይገኛል። አሰልጣኝ ካርሎ አንቸሎቲ በቅርብ ጊዜ እንግዲህ ከቡድኑ ጋር ይሰናበታሉ ወይም ይለያያሉ ተብሎ ይጠበቃል። የዓለም ክለቦች ዋንጫ ላይ ደግሞ ሪያል ማድሪድ እንግዲህ በሻቪ ያሎን ዞ እንደሚመራ ነው አሁን ላይ የወጡ ያሉ መረጃዎች እየጠቆሙ የሚገኙት በተለይ ከአንዴ ና ሰር እንዳወጣው ከሆነ ሻቪ አሎንሶ በእርግጠኝነት በአለም ክለቦች ዋንጫ ላይ ሪያል ማድሪድን የሚመራው አሰልጣኝ ነው ሲል ሀሳቡን አስፍሯል። ከሻቪ አሎንሶ በተጨማሪ ግን ሪያል ማድሪዶች ትሬንት አሌክዛንደር አርኖልድን በዚህ ውድድር ላይ እንዲሳተፍ ፍላጎት አላቸው። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን በአለም ክለቦች ዋንጫ ውድድር ላይ ለማጫወትም ከሊቨርፑል ጋር ስምምነት ላይ እንደሚደርሱ እርግጠኛ ናቸው ብሏል ዘ አትሌቲክ በመረጃው ይህንን ተጫዋች ለማሰለፍም ፍላጎቶች አሏቸው። ሊቨርፑል የሚጠይቀውንም የኮንትራት ማፍረሻ የኮንትራት ማፍረሻ ማለት ጥቂት ቀናቶች ናቸው የሚቀሩት። ውድድሩ ሰኔ 18 ይጀምራል። ተጫዋቹ ኮንትራቱ የሚጠናቀቀው ሰኔ ሰላሳ ነው። ስለዚህ በቶሎ እንግዲህ በሪያል ማድሪድ ስኳድ ውስጥ እንዲካተትና ሊቨርፑልም እንዲፈቅድ እስከ አንድ ሚሊዮን ዩሮ የሚጠጋ ክፍያ ሊፈጽሙላቸው እንደሚችሉ ጭምር ነው ዘገባዎች እያሰፈሩ የሚገኙት። የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንግዲህ እየጣለ በሚገኘው ከፍተኛ ዝናብ ምክንያት እንግዲህ አሁን ላይ እየተደረገ አይገኝም። ዛሬ ይደረጋል ተብሎ ሲጠበቅ የነበረው ጨዋታ የኢትዮጵያ መድን እና እንዲሁ ደግሞ ሌላኛው ተጋጣሚ ደግሞ ባህር ዳር ከተማ ይደረግ የነበረው ጨዋታ ከፍተኛ ዝናብ እንግዲህ በመጣሉ ምክንያት በሐዋሳ ጨዋታው ላይ ደረግ እንግዲህ ተወስኗል፣ ወይም ደግሞ በቀጣይ ቀን እንዲህ በሌሎች ቀናቶች እንዲደረጉ ውሳኔ ተላልፎባቸው አለ። እንግዲህ ነገም የሚደረጉ የሊጉ ጨዋታዎች የሰዓትና የቦታ ለውጥ ተደርጎባቸዋል። ዛሬ እንዲደረጉ መርሃ ግብር ተይዞላቸው የነበሩት የሊጉ ጨዋታዎችን በተመለከተ ያሉት መረጃዎች እንግዲህ ይፋ ያደረገን ሲሆን ማለትም እንግዲህ አንደኛው ጨዋታ ተሰረዙ አላንደኛው ጨዋታ ደግሞ ሌላ ሜዳ ተቀይሮ እንዲጫወቱ ነው የተደረገው። በዚህም መሰረት እንግዲህ ነገ ይደረጋሉ ተብለው ሲጠበቁ የነበሩ ጨዋታዎች ድሬዷ ከተማ ከሐዋሳ ከተማ ዘጠኝ ሰዓት ላይ ነበር ይደረጋል ተብሎ ሲጠበቅ የነበረው ይህ ጨዋታ እንግዲህ ሜዳው ተቀይሮ ድሬዷ ከተማ ከሐዋሳ ከተማ ጋር ቀን ሰባት ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። እንግዲህ ሌላኛው በሀዋሳ ሰው ሰራሽ ስቴዲየም ነው እንግዲህ ይሄኛው ጨዋታ የሚደረገው በአርቲፊሻል ሜዳው። ከዛ በተጨማሪ ደግሞ ሲዳማ ቡና እና መቻልም እንዲሁ ቀን አስር ሰዓት ላይ ነው ጨዋታቸውን የሚያደርጉት። የወጣላቸው መርሃ ግብር መሽት ምሽት 12 ሰዓት ነበር። ነገር ግን አሁን ላይ ለሁለት ሰዓታት ወደ ኋላ ተጠግቶ ጨዋታው ቀን አስር ሰዓት ላይ እንዲደረግ ተደርጓል። ዛሬ በተለይ ኢትዮጵያ መድን እና ባህር ዳር ከተማ ሊደረግ የነበረው ጨዋታ መሰረዙን ተከትሎ ባህር ዳር ከተማዎች አግባብነት በሌለው ምክንያት ጨዋታው እንዲራዘም ተደርጎብናል በሚል ቅሬታ በማስገባት ጨዋታው እንግዲህ እንዲከናወን ጥያቄ ማስገባታቸው ነው የተገለጸው። ኢትዮጵያ መድን ግን ከአዲስ አበባ እየተመላለሰ ስለሆነ ጨዋታውን የሚያደርገው የሰዓት ግጭቶች እንደፈጠረባቸው ጭምር እየተገለጸ ይገኛል እና እንግዲህ ባህር ዳር ከተማዎች ግን ቅሬታቸውን አቅርበዋል። ኢትዮጵያ መድን ጋር የሚጫወተው ባህር ዳር ከተማ አግባብነት በሌለው ምክንያት ጨዋታ እንዲራዘም ተደርጓል በሚል ቅሬታ በማስገባት ጨዋታው ዛሬ እንዲከናወን ጥያቄ አስገብቷል። ዛሬ እንግዲህ እንዲደረጉ መርሃ ግብር ተይዞላቸው የነበሩት የ28ኛው ሳምንት ጨዋታዎች በሀዋሳ በጣለው ከባድ ዝናብ ምክንያት የሰዓትና የሜዳ ለውጥ እንዲደረግባቸው የሊጎ የበላይ አካል መግለጹ አይዘነጋም። እርግጥ የወላይታ ዲቻና የአርባ ምንጭ ከተማ ጨዋታ የሜዳ ለውጥ ብቻ ተደርጎበት በተያዘለት መርሃ ግብር መሰረት ይደረጋል። የባህር ዳር ከተማና የኢትዮጵያ መድን ጨዋታ ግን ላልተወሰነ ጊዜ ተራዝሟል። ይህንን ተከትሎ ባህር ዳር ከተማ ቅሬታ ደብዳቤ ለአክሲዮን ማህበሩ ማስገባቱን እንግዲህ ይፋ ተደርጓል። ባህር ዳር ከተማ ከደቂቃዎች በፊት ባወጣው ደብዳቤ የውድድር ደንቡ ማንኛውም ክለብ የውድድርና ስነ ስርዓት ኮሚቴን በሚያወጣው ፕሮግራምና ቦታ የመጫወት ግዴታ እንዳለበት እየተገለጸ፣ አሁን ግን አንድን ክለብ ጠቅም ከሚያስጠብቅ መልኩ የውድድር ቦታን ሀዋሳ ከተማ ላይ ሆኖ እያለ ከአዲስ አበባ እየተመላለሰ ስለሚጫወት የሚል ምክንያትን መስጠት ፍጹም ተቀባይነት እንደሌለው ክለባችን ያምናል ብሏል ባህር ዳር ከተማ ክለቡ። አያይዞም ነገ ለመጫወት ፕሮግራም እንደተያዘላቸው ክለቦች እንደተደረገው የጨዋታ ሽግሽግ ሁሉ ለእነርሱ ሚዛናዊ የሆነ ፕሮግራም ለውጥ እንዲደረግና በተለወጠው ፕሮግራም መሰረት አስር ሰዓት በሀዋሳ ኦፊሻል ሜዳ እንዲጫወቱ የሚልም ጥያቄን ማቅረቡ ነው የተገለጸው። ምላሹን እንግዲህ ሲደርሰን ወደ እናንተ የምናደርስ ነው የሚሆነው። እኛ ስቱዲዮ በገባንበት ሰዓትና ይህንን ፕሮግራም ወደ እናንተ ለማድረስ በቀዳንበት ፕሮግራም ባዘጋጀንበት ጊዜ ግን ምንም አይነት አዲስ ነገር እንዳልነበረና ባህር ዳር ከተማ ግን ቅሬታ ማቅረቡን ነው የሰማ ነው። የኢትዮጵያ ፕሪሚየር ሊግም አሁንም እንደቀጠለ ነው የሚገኘው። ሀያ ስምንተኛ ሳምንቱ ላይ እንደደረሰም ነው እየገለጽ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው፣ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ወደ እናንተ በድጋሚ የምንደርስ ይሆናል። በቀጣይ ፕሮግራሞቻችን ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።